እንዲላችሁ መጥቻለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ፣ ቤተሰብ ሁኑኝ። ፕሊስ ጋይሶች እዬ ላይካችሁ፣ ኮሜንታችሁ ያበረታታኛልና ፕሊስ አበረታቱኝ። የሆነ ነገር አንግብህ እንደመጣ ከዚህ ቤት ያስታውቅብሃል። የሆነ ነገር ምንም ነው ያላማረኝ። እማ እየፈቀደችልህ እንደ እዚህ ስራ ልትሰራ ምንም ማላማርከኝ። በቃ ይለዋል ማለት ነው አሁን ኤርሚን ማለት ነው። አታስብ፣ አሁን የእናትህ ሹፌር ነኝ። ከእህትህ ጉዳይ ምንም የለኝም። ስለ እህትህ ምንም የሚያሳስበህ ነገር የለም። አትጀነቅ። ለነገሩ ከአንተ ጋር መነጋገር ፋይዳ የለውም መሰለኝ። እማዬ ናት ከዚህ ጋር እና ጭንቅላታችን ላይ እንድትወጣ ያደረገች እማዬ ጋር ነገሩን ጨርሰዋለሁ፣ ይልና ናሆም ወደ ቤት ይገባል ማለት ነው። ምክንያቱም ናሆም ራሱ ውስጡ ደስተኛ አይደለም። ኤርሚ ከቤት እንዳለ ደስ እያለው አይደለም። ብቻ የሆነ ነገር ከብዶታል ማለት ነው። አዎ ቢከብድህ ነው የሚሻለው። ምክንያቱም አስቦው የመጡት በምክንያት ነው፣ ያለ ምክንያት አይደለም። እናንተ ጋር መግባት የፈለጉትን አሁን ይሄ ዘመን ያለ ብዬ ተስፋ አደርጋለሁ። ይሄን ድራማ ካየኸው ወይም ደግሞ ይሄን ፍጥፈታ ካየኸው አብርሃም ልንገርህ ብዬ ነው ኤርሚና ኤደን እናንተ ቤት የገቡት ለችግር ነውና ቀሳርጋችሁ መንጥራችሁ አውጧቸው ለማለት ወዳደ እድሜ ለነዋሚ ከአንተ በላይ ጠላት እንደሌለኝ ማን በነገረህ? ኤርሚ ሚስቱን ተቀምጦ ኤርሚ ሚስቱን ተቀማና፣ ሹፌሩ ነው ተቀጥሮ እኮ ነው። ጠላቱን አያውቅም እሱ። ግን ጊዜ ብቻ ደስ የሚል ድራማ ነው በእውነት። እኔ ሳይሆን እየሳኩም እያረርኩም ነው እማየውና፣ በጣም አስተማሪ ቪዲዮ ነው በእውነት። በጣም አስተማሪ ድራማ ነው ስለ እውነት ማለት ነው። ኤደን ግን እርግጠኛ ነኝ ኤርሚ ይይዛታል ወይ ኤርሚ ይይዛታል ወይ ደግሞ ጋሽ ላይኩን ተንኮል ስትሰራ ይይዟታል። ከሁለት አንዳንጆ ኤርሚ ወይ ናውሃምን ናሆይም ናሆም ወይ ጋሽ ላይኩን ወይ ናሆም የሆነ ክፋት፣ ተንኮል ስትሰራ ይይዟታል። ኤደንን ማለት ነው። ማም ማም እያለ ገብቷል ናሆም ማለት ነው ከቤት ማም ማም። ምንድን ነው? ቤቱን ቀወጥከው እኮ ይሄን ሾፌር እዚህ ቤት እንዳላዩ ብዬሻ አይደል አልነበረም እዚህ በኋላ የኤሜን ሹፌር ሳይሆን የኔ ሹፌር ሆኗል። ዋንም ሹፌር ይሆን እኔን አይመለከተኝም። እኔ ያልኩት ይህን ሹፌር እዚህ ቤት ማየት አልፈልግም ነው ያልኩት። የምትጎዳህን ሴት ከጎንህ ይዘህ አንተ እንዴት ምስኪኖች ላይ ራስህን ትቆልላለህ? ትለዋለች ማለት ነው። የእውነት አንተ የኔ ልጅ ከሆንክ ለእንጀራ ብሎ የሚከረተተው ልጅ ተወውና ይህችን ኑሐሚን ከጎኔ አስወጣልኝ ትለዋለች ማለት ነው። በእሷ ምክንያት አባትህ ዛሬ በጥፊ መትቶኛል፣ እዛም አልፎ ደግሞ የነበርኩበትን እስኪናገር እስከ ዘሮች ሰድወኛል ብላ ለልት የቁ ትናገራለች። ኑሐሚን ደግሞ ምን ይላታል ማለት ነው? ኑሐሚን ነገ የዚህ ቤት ምራት ስትሆን ነገ እኔንም በጥፊ ትመታኛለች፣ አፍ መካፈቱን እንደሆነ ከአሁኑ ጀምራዋለች ትለዋለች ማለት ነው። አባትህ አሁንም ለእሷ ልጅ ሊድርህ እያሰበ ነው በእሷ የተነሳ እኔ የእናትነት ክብር ያጣሁትስ ትለዋለች ማም አሁን ሚን ነገር አልተዋችሁትም እንዴ እኔና ኑሐሚን እኮ ምንም አይነት ነገር የለንም ምን ሆናችሁ ነው በጌታ ይላችኋል ማለት ነው ለምን እኔ ጥሩ ሴት ፈልግ ያልድርህም ትለዋለች ለምንድ ናሆን የራሴን ህይወት እንድኖር ም አትፈቅዱልኝ ለምን አትተውልኝ ና ይበሳጃል ማለት ነው ሁ አዎ ተበሳጭ ተበሳጭ በደምብ ተክተክበል የራስ ኑሮ ራስ መኖር ያለብን በገመድ አጥራችሁ እኮ ከወዲያም ከወዲህም አጠራችሁኝ። በቃ ተውኝ ራሴ ለሆንበት ይላል። ኦ በጣም ያሳዝናል። ለመናገር ይሄ ልጅ በራሱ ነፃነት አጣ እኮ በዚህ ዘመኑ በረቀቀበት ሰዓት፣ እኔ የምድረው እኔ የምድረው አባትና ልጅ አንድ ወንድ ልጅ አግኝቶ ማህል ላይ እኮ እንደ ወተት ገፉት። ይች መዥገር ከአሁኑ ገና ቤተሰቡን ልታባለው ጀምራለች አለች ወደ ኑሐሚን የቀሰረችው ምናልባት አሁን ተቀይራ እንደሆነ ኤደንስ የኔ ልጅ ናሆሚ፣ ኑሐሚን ይላት። አባዬ፣ አሁንም ከኔ ልቅ እሷን እያመንካት ነው እንዴ? ትለዋለች ማለት ነው እንዴ። አረ ጋሽ ተሰማማ፣ ምን የለብህም እንዴ? እንደ ጭራሽችን ኤደንን ማመን የለብህም። በእውነት አሁን ለምን ተረፈ ብለው ተናደዋል። እናትና ልጁና ሊያጠፉ ነው የመጡ። ማመን የለህብህም። አባ የኔ ኮ ምን ላድርግ፣ ለእንግድነት መጥቼ እንደ ሰራተኛ እያገለግል ነው፣ ምን ላድርግ እያለች ለአባቷ እየተናገረች እያለ ላይ ኮን ያዳምጣል ማለት ነው። ማን ነው ናሆም? ናሆም ችግሯል እኔ እኮ ከዚህ ቤት ለምን አንወጣ ይላታል ማለት ነው። አባቷ ማለት ነው። ከዛ እኔ እኮ አቶ ላይ እኮ ለዚህ ቤት እንዴት እንደሚጨነቁና እንደሚያስቡ ግራግብት ግብት ብሎኝ፣ ምን አለበት በአቅሜ አስተካክል የላቸው በወጣ ብዬ ኮ ነው። በዛ ልክ ደግሞ የናሆም ህይወት የናሆም መመሰቃቀል ያሳዝነኛል። አቅም በላይ ስቢለት ይሁን ምን አይነት ስሜት ተሰምቶኝ እንደሆን አላቅም። አባዬ ለዛ ኮ ነው እንጂ እኔም እኮ ብንወጣ ደስ ይለኛል አባዬ ስትለው ናሆም ተደብቆ እየሰማሁ ናሆም ለዚህ ቤት እያሰበች እንደሆነ በጣም እየተረዳ ነው ማለት ነው። ስለዚህ አሁን ናሁም ይወዳታል ናሁም አሁን ኑሐሚን ይወዳትና እመኝኝ አሁን ያፈቅራታል አፍቅሯት በቃ አጋባኝ እሷ ነው ማግባት መፈልገው ይላል። ምክንያቱም ለቤቱ አሳቢ ሰው አሳቢ ልጅ እንደሆንች በደንብ ተረድቷል። ለምድ አቋቁሽና ውስጥ ያዘልልሻል። ቆይ ቅድም አባትሽ ፊት ተንበርከከሽ ምንድ ነው እያደረግሽ የነበርሽው? ምን እየሆንሽ? እያስመሰልኩ ነ ላስመስል ብዬ ነዋ እህቴ። እኔ ከሰው ባላቅም ግን ሰዎችን ለመጉዳት ደካማ ጎናቸውን መፈለግ ግድ ነው። ደግሞ ደካማ ጎናቸውን የምናገኛቸው ፍቅር ሆነ ነው። አይገርምም ግን እውነትም፣ እውነት ደካማ ጎንንም ማግኘት የሚቻለው በቀልንም ማግኘት የሚቻለው በፍቅር ነው። በምንም ይሁን በምንም ደካማ ጎንን ማግኘት አይቻልም። በትክክል የምር ማለት ነው። በጣም ነው እዚጋ እየተማርኩበት ያለው በእውነት በካ እንደምትታይ ዋዛ ልጅ አደለሽ። ንባክል ትላለሽ። ወይዘሮ ዝናሽ ደግሞ በቃ የሆነ ነገር ልንገሮት ምናልባት ሁሉንም ነገር ንገሪኝ ስላሉኝ ይሄን ነገር ልንገሮት ብዬ ነው። ንገሪ፣ ምንድን ነው እንዴ? አዎ ንገሪ፣ ንገሪኝ። ሆነች ሴት ትከተለኛለች። ስሙ አምራን ነው የሚባለው። በእርግጥ እሷ መበቃል የምትፈልገው ናሆምን ነው። ትላታለች ኑሐሚን ነው ትላታለች፣ ማለት ነው። ከዛ ይችርጉም አሁንም ከልጄ ራስ አልወረደችም ማለት ነው ትላታለች። የጦፈ ፍቅር ላይ ናቸው በያት፣ ማለት ያልሆኑትን ያልሆኑትን። ሌላም ትልቅ ነገር አለ ግን ያንን አሁን አልነግረውትም ትላታለች ማለት ነው። ይሄው ልጅ ስለኔና ስለ ኑሐሚን እዚህ ጋር አንድ ነገር ብታወሪ ልሽ ነፍስ ስጋሽን ነው እንደዚህ ዘልዝዬ የማወጣው ይልና ኤርሚ እንደዚህ እንቅ ያደርጋታል። ኤደንን ማለት ነው። እርግጠኛ ነሽ? ግን ሳይሽ ትንሽ የፈራሽ ትመስያለች። አዎ ትላለች። መናገር ትፈልጋለች። መጀመሪያ ግን የማመልሽ አይነት ሰው መሆንሽን ማወቅ ፈልጋለሁ ብላ ትጠይቃታለች ማለት ነው። እንግዲህ ኤደን እንግዲህ ናሆምና ኑሐሚንና ኤርሚን ፍቅረኛሞች ናቸው ብላ ልትናገር ለጤንጥዬ ነው እያቆመች ማለት ነው። በጣም መረ በጣም ይከብዳል። እግዚአብሔርን ብቻ ሰ የኔንም የእናቴንም ህይወት ይቀይሩልኝ እንጂ እኔ ለታማኝነት በጣም ታማኝ መሆኑለት ብቻ። አንቺ ታማኝ ለመሆን አገልጋይሽነትሽን አሳዪኝ እኔ የምልሽን በደል ካጠናቀቅሽ አይደለም ቆጥረሽ ቀደሽ የማጫርሻውን ብር በአካውንትሽ ይገባል። ትላታለች ማለት ነው። ግዲያውንስ ይዘዙኝ፣ ምንም ነገር ቢሆን አደርጋለሁ። ምንም ነገር ቢሆን የፈለጉትን ይዘዙኝ፣ ሁሉን ነገር ለማድረግ ዝግጁ ነኝ። ይቺን ኑሐሚን የምትባል ግን የፍቅር ጓደኛ የላትም? አላት? የላትም። ማለት የላትም? የላትም። ቆይ፣ ምንድን ነው ከቅድም ጀምሮ የሚያደነባብርሽ? ቅርታ፣ ግን ለምንድን ነው ይሄን ነገር የፈለጉት? ልጄን አሁም ኑሐሚን ምን ያህል ርካሽ ሴት እንደሆነች እንዲያውቅ ፈልጋለሁ። አምራንን እንደጠላት እሷንም እንዲጠላት ፈልጋለሁ። እዚህ ወይ ጓደኛ ወይ የወንድ ፍቅረኛ ያላት ወይ ብዬ የጠየኩሽ ጊዜው እኔ የማወቀው የለኝም፣ ግን እንዲኖራት ማድረግ ደግሞ ይቻላል። የከሶ የምደብቀው ነገር የለም። ከምጠጣው መጠጥ ጨምሬ ከወንድ ጋር እንድተኛ ለማድረግ ሞክሬ ነበረ። ምን ዋጋ አለው? አልተሳካልኝም፣ ከሸፈብኝ እንጂ። ግን ደግሞ ከኔ ሹፌር ጋር ከአንድ ሁለት የቁም ማስታወራ ይቻታሉ። ምን ከኤርሚያስ ብላ ትደነግጣለች ማለት ነው። ነው ውልሽ፣ ሰማሽ? ከነዋሜ ላይ አንድ ነገር አንድ ተንኮል አድርጋለሁ ብለሽ ብታስቢ እን ጭንቅላትሽን ነው እንደብኮ ምበጠብጥልሽ ግን ኳ አሁንም ለሱ ለአንተ ስሜት የላትም እሱ ለአንቺ አይትመለከትሽም ነግሬሻለሁ አንድ ተንኮል ብታረጊ ነግሬሻለሁ ይላታል ማለት ነው ወንድ ምንፈልጋሻል እን ለምንድነው ወንድ ምንፈልጋል እንደውም ልጁ ሳይከጅላት አይቀርም እሱን ነው እንደዛ ምናደርግ ብሎ ከኤርሜ ጋራ እንትሌሉ እያሰቡ ነው ጉድ ጉድ ጉድ ጉድ ጉድ ጉድ ይሄማ ከባድ ነው ይሄማ ከባድ ነው። በእውነት ደግሞ ስለምከፍለው ገንዘብ ይሄን አድርግ ብለው እንቢ አይለኝም። ጥሩ ሀሳብ ነው ያመጣሹ አይደል ብለው እንግዲህ ሀሳቡን አምጥተውታል ማለት ነው። በነገራችን ላይ ይህን ቪዲዮ ስሰራው ስንቴ ቁጭ ብድግ እንዳልኩ እግዚአብሔር ነው የሚያውቀው። እያቋረጥኩ እያቋረጥኩ ነው የሰራው። ቴና ቃል አገባቢ ትክክል ይሁን አይሁን አላውቅም። ብቻ ለማንኛውም ቤተሰቦችዬ እንደሚገባችሁ እንደሚገባችሁ እያዳመጣችሁ ላይካችሁ የረሳችሁትን በድጋሜ በድጋሜ ላይክ አድርጉኝ እላለሁ። አምራን ቀብድ ይዛ መጣች። ከዛ ኤደን ምንድን ነው ይሄ አላነሰም ትላታለች ማለት ነው። እሽ አሁን ለማንኛውም ምን እንዳደርግልች ነው መፈልጊው? ናሁም እና ኑሐሚንን ምን እያደረጉ እንደሆነ ትሰልይልኛለች። ፍቅረኛሞች እንደሆኑ ደግሞ አስልለሽ ያለውን ነገር ከዛ በኋላ ምን ማድረግ እንዳለብሽ እኔ ነግርሻለሁ ትላታለች እና ቀብዱን ትሰጣታለች ማለት ነው። ችግር የለውም ደግሞ ሰላይ ለመሆን እንሰልልሻለንእንሰልልሻለን እግዚኦ መሐረነ ክርስቶስ አቤት! ቀብዷን ይዛ ሄደች እኮ ሄደን። አቤት ገንዘብአቤት አቤት ገንዘብ! ሆዬ እንድናወራ ፈልጋለሁ እኔ ከአንተ ጋር የማወራው ነገር የለም ኤርሚያስ፣ ልቀቀኝ ትለዋለች ማለት ነው። እኔ ከአንተ ጋር የማወራው ነገር የለም ኤርሚያስ፣ ልቀቀኝ ትለዋለች። እጇን ይዛታታል የግድ ማውራት አለብን ይልና መኪና ውስጥ ጎትቶ ያስገባታል ማለት ነው። መኪና ውስጥ አስገብቷት ኤርሚ ልቀቀኝ፣ ኤርሚ ልቀቀኝ እያለች መኪና ውስጥ አስገብቶ ይዟት ሄደ ማለት ነው። ጉድ እኮ ነው። አስገድዶ መኪና ውስጥ አስገባትና መሄድ አልፈልግም ስትለው አይመለከተኝም አልኩሽ አለ እና መኪና ውስጥ አስገብቶ ይዟት ላጣ አለ። ከዛ ላተው ሰማ ይነግረዋል ማለት ነው። ልጅቱ እና ናሆም እንዲካቡ እፈልጋለሁ። እንዲ ልጁ ሳይፈልግ እንድታስገድዶ ነው እንዲህ የምትፈልገው ይለዋል ከዚህ በኋላ የሱ ፍላጎት ሳይሆን የእኔ ፍላጎት ነው ይልና ያስገድደዋል ማለት ነው። ኤርሚ ደግሞ በመኪና ውስጥ ያደርግና ኑሐሚን ይዟት እልም ይላል ማለት ነው። ስለዚህ አሁን ወይዘሮ ዝናሽ ታያቸው ናት እንግዲህ ይህ ነገር እንዲያደርግ የጠነሰሰችው ማለት ነው ይመስለኛል። እንግዲህ ኤርሚ ወስዶ የሆነ ጥቃት የሚያደርስባት ይመስለኛል። በእርግጥ ከዚህ በፊት ጓደኛዋ ነው፣ ግን ወስዶ ወይ ደግሞ ይመክራታል ማለት ነው። ልጆቹን እባክህ አታስገድዳቸው እያለ እንግዲህ አቶ ተሰማ ይለምነዋል፣ ለላይኩን ማለት ነው። ልጅህ በጣም ምስኪንና ጥሩ ልጅ ነው፣ እባክህን አታስገድደው፣ ከዚህ በላይ በታስጨንቀው መልካም ነው። ምን አደረገ ልጁ? የፈለገውን ህይወት ይኖርበት፣ ዘመኑ የረቀቀ ነው፣ ምናምን ይልና ለላይኩን ይለምነዋል ማለት ነው ከዛ አቶ ላይኩም እዚህ ቤት ከእሷ ውጭ የሚመጣ ምራት የለም እሷ ብቻ ናት ለቤቴ ምራት የምትሆነኝ እንጂ ሌላ ምራት አይሆነኝም እያለ እንግዲህ እየተጠየቀ ነው ማለት ነው ወንዶች የማሮች የፍቅሮች ይሄ በተረፈ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቡ ነ